እግዚአብሔር ዕድሜን ያስቆጠረ የቤተሰብ መርገም አሁን ይሰብራል። አስራሰባት ሰዎች ይለፋሉ፣ ይሰራሉ፣ ይተጋሉ። ብዙ ነገር ብዙ ውጣ ውረድ ብዙ ላብ አፍሱሶ ሰርቶ ለፍቶ በረከት የላቸውም። ለበሽታና ለቤተሰብ መርገም ነው የሚገብሩት። እጃችሁን ከፍ አርጉ። አንድ ጸሎት እጸልያለሁ እጃችሁ ላይ አሁን ጭንገፋን የሚሰብር የእግዚአብሔር ቅባቱ ይለፍ። ከእኔ ጋር አንድ ላይ ጮክ ብላችሁ ጭንገፋ ተሰበረ፣ መርገም ተሰበረ፣ አለመከናወን ተሰበረ። እስ ያጠገባችሁ ያለው ሰው ጀርባውን በኢየሱስ ብላችሁ ጫር። ሶስት ጊዜ አንድ ሁለት፣ የመጨረሻ አንገታችሁን፣ ዝቅ ጸጥ በሉ። አንድ ሰው ኦፕራሶን ክፍል ገብቶ ኦፕራሶን እንደሚሆን፣ ከውስጡ ባድ ነገር እንደሚወጣ፣ ቆሻሻ ነገር እንደሚወጣ ከዚህ ቤት እግዚአብሔር ፈጥኖ ረዳቸው አለ አደለ? ያለ ከዚህ ቤት በሽታውን ጭንገፋውን መርገሙን ይዞ አይወጡም። አንድ ደቂቃ ብቻ ስጡኝ። እግዚአብሔር እንደ ሰው ይነካቸዋል፣ እንደ ሞተ ሰው ሆኖ ጭላያቸው ላይ ያለውን ጭጋግ፣ ይሄ የቤተሰብ ኮተት፣ የጭንገፋ መንፈስ። አስራ ሰባት ሰው ነው ያየሁት። እንደ የእግዚአብሔር ኃይል ሲነካቸው ታያላቸው፣ ወደ ኋላ ይጥላቸዋል። ቡዳ፣ ዛሃር፣ ውቃቢ፣ የቤተሰብ መርገም፣ አስራ ሰባት ሰዎች ነው አይ፣ ያልፍላቸውም አይወልዱም፣ ሰው አይሆኑም ተብሎ የተረገሙ ሰዎች አያል። እግዚአብሔር ግን ይህን መንፈስ ሰብሬ ያለው አለ። አጠገባቸው ያለውን ሰው ብቻ ጀርባውን የያዙ አንድ ደቂቃ። አንድ የእግዚአብሔር እሳት፣ ሁለት የእግዚአብሔር እሳት፣ ሶስት የእግዚአብሔር እሳት። የሚወርቁትን ወደ እኔ አምጡ እየተሸከማችሁ እግሯ ተፈታ፣ ማሕፀኗ ተፈታ፣ ወገቧ ተፈታ፣ ጎሮሮ ተፈታ። አውጧቸው! ኩላሊቷ ተፈታ፣ ሰውነቱ ተፈታ። መቆም አይችሉም። ይወርቃሉ ይወርቃሉ። አምጧቸው! እያዞራቸው ነው የሚጥለው። የሚቀጥለው ሳምንት አዲስ ምዕራፍ ውስጥ ገብቶ ይመለሳሉ። በልብሳቸው የተደገመ በገንዘብ የተደገመባቸው አይለፍላቸው ተብሎ ጭንገፋ የተዘራባቸው የፋይናንስ መካንነት ውስጥ ያሉ፣ በጭንገፋ መካንነት ውስጥ ያሉ ንካቸው ጌታ ሆይ። ሚገርም ነገር ነው። ሙሉ ከማሕፀን እስከ አንገት ስር የተሰራ የሞት መንፈስ፣ በልብሷ ላይ የተደገመ እኔ አውሬ ነኝ ይላል፣ አለቃ መንፈስ ነኝ ይላል፣ ደሟን እየጠጣ ነው፣ ትዳሯ ልበትን ነው ይላል። አውጣው፣ አውጣቸው በል፣ በፍጥነት ወደኔ ነው በፍጥነት በፍጥነት ነው እንምታቸው ሶስት ጊዜ ጨንገፋ ተሰበረ በል አምስት ሰዎች አንድ ላይ ይወርቃሉ ጨንገፋ ተሰበረ በል ሰብራለሁ ብሎኛል ጌታ አንድ ጨንገፋ ተሰበረ ሁለት የመጨረሻ ያዙ ያዙ አጠገባቸው ያለውን ተሰበረ በያንዴ አንገታቹ አንገታችሁ ዝቅ ዝቅ ዝቅ በል በል በል ቶሎ በል ካላችሁበት አውጣ። ዛጋ የወደቀውም በስጦታ የገባ በፎቶ ላይ የተሠራ በስም የተሠራ በፀጉር የተሠራ። አይ የልጅ ጭንገፋ፣ የፋይናንስ ጭንገፋ፣ የጤንነት ጭንገፋ። አጠገባችሁ ያለውን ሰው ላይ ስበሩ። ሰበርኩ። የጭንገፋ መንፈስ ልቀቅ። ወንድሜ ልቀቅ። እተ ስበራ እንዴ! ልቀቅ፣ ልቀቅ። በኢየሱስም እባብ መርስ፣ እባብ መርስ የእግዚአብሔር እጅ መታለች። ውጡ ካላችሁበት። አንዴ ከኔ ጋር እባቡ ተወጋ ብሏል። ውጊ፣ ውጊ፣ ውጊ፣ ውጊ። የመጨረሻ የመጨረሻ አንዴ አይናችሁን ጨፍኑ። ዝም ምጮህ ዘንዶ አለ። ምጮህ ዘንዶ አለ። ከእናቷ አያት የሚመጣ ከመቃብር የሚመጣ እባባ ያለው አ፣ ዝም ዝም በሉ አይናችሁ ጨፍ አንድ ሁለት ሶስት። ደም ያቆሸሽክ በሽተኛ ያደረግ ተልከ የምትመጣ ከመቃብር የምትመጣ ከናቷ ማኅፀን የምትመጣ ወደቀ። በውስጧ ልብስ የተደገመ በውስጧ ልብስ የተደገመ በውስጧ ልብስ የተደገመ 19 ጊዜ ልብሷ ተሰርቋል። ጨርቁ ልብሷን ጨርቅ እየቆረጡ መትቶባታል አለኝ መንፈሱ ተመተዋል። እሺ፣ አንዴ እጃችሁ ከፋሩ ውሰዱ። በረከታችሁ፣ በኢየሱስም የተዘጋ ይከፈል። እስኪ ከኔ ጋር ሶስት ጊዜ ወደቀ በሉ። ሚወርቅ መንፈስ አለ አራተኛ ላይ ሁለት እጅ ከፋር ሁለት ሶስት። የመጨረሻ ከፍ ከፍ ከፍ። ዝም በሉ። አንድ ሁለት ሶስት። የአይነት ጥላ የቡዳ መንፈስ፣ ትዳሯ ላይ የተሰራ የቡዳ መንፈስ፣ ወደ ኋላ ጥላት ይዳው ጭንቅላት ላይ ተቀመጥክ። የቡዳ መንፈስ፣ ቡና ውስጥ ተሰርታ የገባ የቡዳ መንፈስ አንድ ሁለት ሶስት። ቻው እሳት አባ፣ በጎሮሮ በሚበላ ነገር ወደ ውስጧ የገባ በጎሮሮ ካንሰርና በአንጀት ካንሰር ትሞቻለች የሚላት። አንድ ሁለት ሶስት። አሁን እየጸለየ ቀኝ ጡቷ እንደ ጦር ይወጋታል። አመለጠች። ለአንተ እጅ ሰጠው። አዎ ሁለት ሶስት፣ ለጌታ እጅ አሳልፈው ይሰጣዋል። ፈውሳት። እስቲ እጃችሁ ከፍ አርጉት። ተሰበረ በሉ። ታምናላችሁ? እስቲ እንደ ተሰበረ የሚያመን እንደ ተሰበረ የሚያምን አውርዱ በምንድነው የገባው? በብሯ። በስንት ሺህ ብር? ወይኔ ብዙ ነው። ጸጉሯ ወስደን ንሶ ወስደን፣ እሺ ወይኔ ወይኔ። ስንት አመት አሰርካት? ወይኔ ለአምስት አመት ሙሉ ሲጫወትባት ነበረ።

በላ ጊዜ ጊዜ እንሸኛው አይደል? እንሸኛው ወይ? እጃችሁ ከፋ አይደል? ቆየታል አብሯት የመጣ አምስት ጊዜ ጨንግፎባታል፣ አምስት ጊዜ ጨንግፎባታል። ስለ ልጅ ሁል ጊዜ ይጣላሉ ከባሏ ጋር። እኔ ደግሞ በጣም ነው የሚቃጠለው፣ አገልጋይ ነኝ። በጣም ነው የሚቃጠለው ሁል ጊዜ ስለ እሷ በጌታ ፊት ሁል ጊዜ እጨዋለሁ። ልጅ ስላልወለደች ይጣላሉ፣ ይጣላሉ። እኔ ነኝ በቅርብ ከሶስት ቀን በፊት ያስታርኳቸው ራሱ። እኔ የምልህን በል ነፍሷን፣ ነፍሷን፣ ማህጸኗን፣ በረከቷን፣ ልጆቿን፣ ልጆቿን ለግቄል ላልመለስ ወደ ሲኦል ወደ ጥልዳለ በአምስት ጊዜ ጩን አለቃት አንድ፣ ሁለት፣ ሶስት፣ አራት የመጀረሻ ለጌታ ለኢየሱስ ነው ስምሽ? አይን አለም ስንት ልጅ አለሽ? እኔ ሁለት አለኝ። ስንቴ ጨነገፈ? ማለት የታወቀ አራት ነው፣ አራቴ ይሄን ዜታውን ጸልዬ ሰጣታለሁ። የአንቺ ዘጠኝ ወር ሙሉ ጥበቃ የአንቺ ዘጠኝ ወሩ የልጅሽ እንክብካቤ የልጁ የኢየሱስ ደም ይሆናል። በዚህ ዜት ውስጥ የመለኮት ኃይል ይለፍ። ከዚህ በኋላ የማይጨነግፍ ነገር ወሎ ላይ የተሰራውን ድግምት እግዚአብሔር አፍርሶታል። እ ታስወገርጂ በቃ ያለኝን ብር እራሱ እያጠፋው ነው እያወጣው። በቃ ይዛትና ሂዱ አሁን በሰላም።